ቋንቋ የሚችሉ ምግብ ይዘን የምንሰራው ብዙ እህቶቻችን እየተሰቃዩ ነው። ስራ ፈለጉ ማለት ነው። እህቶች ስራ ከሰማቸው ሸክሟል ማለት ነው። በጣም ብዙ እህቶቻችን ስራ ስራ ስራ እያሉ ነው። እና መቼም ሁላችንም ስራቱ ያላየው ሰው የለም። እና ሁላችሁም ሸርሸር እያደረጋችሁ ሰብስክራይብ ያደረጋቸው ስራ ከሰማችሁ የጀመአ ስራ ሹክ ባሉን። እንዲሁም ደግሞ ሽሮ በርበሬ የሚፈልጉ ጅዳ መካ ያላችሁበት ወንድሞች ወንድማች ሹክ ባሉ ማለት ነው። ጅዳ መካም የምትፈልጉ ምርጥ ሽሮና በርበሬ ነው፣ በቀልነት ማለት ነው። ስራ ከሰማችሁ እንግዲህ ዝም አትበሉ። አላህ ሀገራችንን ሰላም ያደርግልን። ለወደው ወፋዳችሁ ለምትከታተሉ ይሁን። ሀገራችንን ሰላምን፣ አንድነት ፍቅሩን ያምጣልን። አገር ሰላም ካልሆነኛ ብንለፋውን ፋይዳ የለም። እንደው ሀገራችንን ሰላም ፍቅሩን ያምጣልን። ሁላችንም በየሃይማኖታችን ነው።